አዋሽ ባንክ መጪውን የፋሲካ በዓል አስመልክቶ ለአቅመ ደካማ ወገኖች የአይነትና የገንዘብ ድጋፍ መርሃ ግብር አካሄደ። ላለፉት ሰላሳ ዓመታት ባንኩ ማህበራዊ ኃላፊነት የመወጣት ተግባር ላይ የበኩሉን አስተዋጽኦ እየተወጣ እንደሚገኝ የአዋሽ ባንክ ዋና ስራ አስፈጻሚ ጸሐይ ሽፈራው ገልጸው፣ ባንኩ መጪው የፋሲካ በዓልን ምክንያት በማድረግ በመላው ሀገሪቱ ለሚገኙ ወገኖች የበዓል ስጦታ በማበረከት ላይ እንደሚገኝ አስታውቀዋል። ለዚህም ባንኩ ከ63 ሚሊዮን ብር በላይ ወጪ በማድረግም ድጋፍ ማድረጉን አስታውቀዋል። አዋሽ ባንክ ታላላቅ ህዝባዊና ሃይማኖታዊ በዓላትን ምክንያት በማድረግ በዝቅተኛ ገቢ ለሚተዳደሩ አቅመ ደካማ ወገኖቻችን ዘርፈ ብዙ ድጋፎችን እያደረገ ሲሆን የ2017 ዓ.ም የፋሲካ በዓልን ምክንያት በማድረግ በአዲስ አበባና በመላው በሀገራችን ከአንድ መቶ በላይ በሚሆኑ ጣቢያዎች ወይም ቤተ ክርስቲያኖች ከአስር ሺህ በላይ ለሚሆኑ ዝቅተኛ የኑሮ ደረጃ ላይ ለሚገኙ ጧሪ ለሌላቸው አረጋውያንና ሌሎች ድጋፍ ለሚሹ ወገኖች በዛሬ ዕለት ከ63 ሚሊዮን ብር በላይ ወጪ በማድረግ ለበዓሉ የአይነትና የገንዘብ ድጋፍ እያደረገ ይገኛል። እንደ ሪፖርተራችን ወይንሸት ደጀኔ ዘገባ ቀጣይነት ያለው ማህበራዊ ኃላፊነትን ለመወጣት የሚያስችሉ ዘርፈ ብዙ ማህበረሰብ ተኮር ስራዎችን አጠናክሮ እንደሚቀጥል የባንኩ ዋና ስራ አስፈጻሚ አስታውቀዋል። አዋሽ ባንክ በተለያዩ ግዛት በሰው ሰራሽና በተፈጥሮ አደጋ ለተጎዱ የማህበረሰብ ክፍሎች ዘርፈ ብዙ ድጋፎችን እያደረገ ሲሆን ከዚህም ባሻገር በመንግስትና በማህበረሰቡ የሚከናወኑ የልማት ስራዎችን በመደገፍ ረገድ የበኩሉን አስተዋጽኦ በማበርከት ላይ ይገኛል። በተያያዘውም ባንካችን ባለፈም የጾም ወቅት ከአምሳ ሚሊዮን ብር በላይ ወጪ በማድረግ የተለያዩ ሰዎችን ድጋፍ አድርጓል። በተጨማሪም አዋሽ ባንክ የአገልግሎት አሰጣጡን ይበልጥ ለማዘመን የተለያዩ ስራዎችን እየሰራ ከመሆኑም ባሻገር ማህበራዊ ኃላፊነትን ለመወጣት እያከናወነ በሚገኘው የበጎ አድራጎት ስራዎችን ያለውን ተሳትፎ አጠናክሮ እንደሚቀጥል በዚህ አጋጣሚ ለማረጋገጥ እወዳለሁ።